የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብነውን መረጃ ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የብል ጽግናው መንግስት ከሻዕቢያ ሰራዊት ጋር ሆኖ የትግራይ ህዝብን ስቃይ እያራዘመ ነው ሲል የትግራይ ሰራዊት ገለጸ። የውጭ ኃይሎችን ጋብዞ ህዝባችንን የፈጀና ሀብትና ንብረቱን ያስወረራ አካል እኛን ከሻዕቢያ ጋር እየተመካከሩ ነው የማለት ሞራል የለውምም ብሏል። ከኤርትራ መንግስት ጋር በድብቅ የሚሆን በይፋ የጀመርነውና ያካሄድ ነው ግንኙነት የለም ሲልም ገልጿል። ዝርዝሩ ተዘጋጅቷል። ፋኖ በአፍሪካ ቀንድ አማራጭ ኃይል ሆኖ እየመጣ ነው ተባለም። በአማራ ክልል ለሰብአዊ ድጋፍ ብቻም ከ100 ቢሊዮን ብር በላይ እንደሚያስፈልግም ተገልጿል። ሰሙታላችሁ። የብልጽግናው መንግስት ለመጀመሪያ ጊዜ የኤርትራ ሰራዊት የኢትዮጵያ ሉዓላዊ ግዛት መያዙን አመንም። ሻዕቢያ ተጋብዥ የገብቼ ተመስግኝ ወጣው ቢልም የአዲስ አበባው መንግስት ግን የሻዕቢያ ጦር አለመውጣቱን ጠቁሟል። የፌዴራሉ መንግስት በአቶ ጌታቸው ረዳ የሚመራውን ጊዜያዊ መንግስትንም ሰነፍ ሲል ፈርጆታል። እነዚህን መረጃዎችንም እንቃኛለን። የብልጽግናው ግናው ፕሬዚደንት አብይ አህመድን ጉዞና ጥቃት ተከትሎ አሜሪካ ማስጠንቀቂያ ወጣች። ይህም ጠቅላይ ሚኒስትሩ ከጥቃቱ ማምለጣቸውን ያረጋገጠ ሆኗል። ተጨማሪ አለን። ዲፕሎማቱ ከአዲስ አበባ ወደ አስመራ ተጉዘው ኢሳያስ አፈወርቄን አነጋገሩ። ፕሬዚደንት ኢሳያስም ጦርነት እንዳይመጣ አድርጉ ማለታቸው ታውቋል። ሌላኛው መረጃችን ነው። ዶናልድ ትረምፕና ዜሌንስኪ በዋሽንግተን የነበራቸው ቆይታ ያለመነጋገሪያ ሆኗል። ዶናልድ ትረምፕ በሚሊዮኖች የሚቆጠሩ ሰዎች ላይ ቁማር እየተጫወትክ ነው ሲሉም ዜሌንስኪን ሲወርፏቸው ተሰምቷል። በመገናኛ ብዙሃን ፊት የነበረው የሁለቱ መሪዎች ንግግርም በሶስተኛው የዓለም ጦርነት ቁማር እየተጫወትክ ነው የሚል መልእክት የተላለፈበት ሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ጊዜ ሆንላችሁ። የብልጽግናው መንግስት ከሻዕቢያ ሰራዊት ጋር ሆኖ የትግራይ ህዝብ ስቃይን እያራዘመ ነው ሲል የትግራይ ሰራዊት ገለጸም። የውጭ ኃይሎችን ጋብዞ ህዝባችንን የፈጀና ሀብትና ንብረቱን ያስወረር አካል እኛን ከሻዕቢያ ጋር እየተመካከሩ ነው የማለት ሞራል የለውም ብሏል። ከኤርትራ መንግስት ጋር በድብቅም ይሆን በይፋ የጀመርነውና ያካሄድነው ግንኙነት የለም ሲልም ገልጿል። ሰራዊቱ ፖለቲካዊ ሴራና ስም ማጥፋት እንዲቆም ጥሪ እናቀርባለን ሲል ባወጣው መግለጫው የትግራይ ሰራዊትና አመራሩ የፕሬቶሪያ ስምምነት ከተፈ ከረመ ወዲህ ስምምነቱ ሳይሸራረፍ እንዲተገበር ካላቸው ፍላጎትና እምነት በመነጨ ውሉም ግቡን አሳክቶ በወራሪ ስር እየማቀቀ የሚገኘው ህዝባችን ነፃ እንዲወጣም፣ ህገ መንግስታዊ ግዛታችንና የተፈናቀለው ህዝባችን ወደ ቀዬው እንዲመለስ ያላሰለሰ ጥረትና ትዕግስት እያደረግን ቆይተናል ብሏል። ይሁን እንጂ የፕሪቶሪያው ስምምነት ተግባራዊ እንዳይሆን በሩን ዘግቶ የህዝባችንን ስቃይ እያራዘመ ያለው አካል ተላላኪዎቹን አሰማርቶ ሲያበቃም አይኑን በጨዋት ቦበኛ ላይ ትግስት አስጨራሽ ተከታታይ የፕሮፓጋንዳ ጥቃት ከጀመረም ረጅም ጊዜ አስቆጥሯል ሲልም አትቷል። ሰምተን እንዳልሰማን ሁነን እስካሁን ዝም ያልነው ልክ እንደ እነርሱ ስምምነቱ የሚከለከላቸው የፕሮፓጋንዳ አቅጣጫን ላለመከተል እንደዚሁም ሁኔታዎችን ላለማራገብና ና ላለማባባስ ብለን እንጅም የሚነገሩ እውነቶች ስለሌሉን አይደለም ያለው መግለጫው በትግራይ ህዝብ ላይ የውጭ ኃይሎችን ጋብዞ የፈጀና ሀብትና ንብረቱን ያስወረረ ራሱ ሆኖ እያለ

የተገላቢ ጦሽ ህዝባችንን ለመፍጀት የቻለውን ሁሉ ካደረገውና የትግራይ ህዝብን ንብረት ወስዶ ግዛቱንና ህዝቡን ከወረረው ሀይል ጋር እየተመካከሩና እየተባበሩ ነው ብሎ እኛን ሊከስ ሞራሉ ከወዴት አገኘው ሲልም ጠይቋል። እኛ በፕሪቶሪያው ስምምነት መሰረት ከኢትዮጵያ መከላከያ ኃይል ውጭ ያሉ ሁሉም ኃይሎች ከመሬታችን ይውጡ ስንል አንዴ ኮሚቴ አዋቅረን እናጣረዋለን፣ ሌላ ጊዜ ደግሞ በአልጀርስ ስምምነት መሬታቸው ላይ ነው ያሉት እያለም ለእርሱ ጥብቅናት ከመቆም በዘለለም ላፍታ እንኳን ኢትዮጵያ ሉዓላዊ መሬት ይከበር ብሎ ተናግሮ የማያውቅ ኃይል አሁን ተመልሶ እኛን ከነርሱ ጋር ሽርክ ሆኗል በማለት ስም ለማጥፋት የሚያደርገው ጥረት መሬት ላይ ካለው ሀቅ ጋር የሚጣጣም አይደለምም ብሏል። ከኤርትራ መንግሥት ጋር የተደረገ ሚስጥራዊ የሚሆን ግልጽ የሚባል ግንኙነት እንደሌለና መሰረተ ቢስ ነጭ ውሸት መሆኑን እንገልጻለን ያለው የትግራይ ሰላምና ደህንነት ቢሮ፣ ሁሉም ተፈራራሚ ወገኖች በተገኘው ውስን ተስፋ ግን ደግሞ በሙሉነት ባልተገበረው ስምምነት እንዲገዙና ወደ ተግባር እንዲሸጋግሩ ሲልም ጠይቋል። የትግራይ ሕዝብና ሰራዊቱ ስትራቴጂካ መግለጫ ከሁሉም የኢትዮጵያ ህዝቦችና ጎረቤቶች ጋር ሰላም እና ሰላም መሆኑን እየገለጽን የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ ደግሞም ለፕሬቶሪያው ስምምነት ተግባራዊነት ተገቢውን ድጋፍ እንዲሰጡ ጥሪ እናቀርባለንም ብሏል በመግለጫው። ፋኖ በአፍሪካ ቀንድ አማራጭ ኃይል ሆኖ እየመጣ ነው ተባለም። በአማራ ክልል ለሰብአዊ ድጋፍ ብቻ ከአንድ መቶ ቢሊዮን ብር በላይ እንደሚያስፈልግም ተነግሯል። ጠቅላይ ሚኒስትሩ ሶስት ክላሽ ስለተሸከምክ ቤተ መንግስት የምትገባ መሰለህ የሚሉት አንድ ሺ ዓመት ብትዋጉኝም አታሸንፉኝም ሲሉ የሚገልጹት ጦርነት በክልሉን ከተጀመረም ወደ ሀያኛ ወሩ እየተቃረበ ነው። በዚህ ወደ ሁለት ዓመት እየተጠጋ ባለ ጊዜ ውስጥ አገዛዙ የፋኖ ኃይሎችን ጽንፈኞች እና ሽፍታ እያለ ከማጣጣል በስተቀር ወጣቶችን ወደ ጫካ የወሰዱ መሰረታዊ የፖለቲካ ምክንያቶችን ሲቀበልም ለመፍታት ሲዘጋጅም አልተስተዋልም። በተቃራኒው የፋኖ ኃይሎች የቡድን መሳሪያዎችን ጭምር ታጥቀው የሚዋጉበት ሁነት ላይ ደርሰዋል። የኮሜን ዌልዞ ፕሮፌሰርና የቀድሞው የቢቢሲ ጋዜጠኛ ማርቲን ፕላውት ያወጡት አተታ ደግሞ የፋኖ ኃይል በአፍሪካ ቀንድ አማራጭና እያደገ ያለ ኃይል ሆኖ እየመጣ ነው ይላል። ጠቅላይ ሚኒስትር አብይ አህመድ የአየር ኃይልና የድሮን ጥቃቶችን በመጠቀም ጭምር ይህንም ቡድን ለማጥፋት ጥረት አድርገው በሰላማዊ ዜጎች ላይ ግድያዎች ከመፈጸማቸው ውጭ ሊሳካ እንዳልቻለም ያትታል። እንዲያውም ከአገዛዙ የፋኖ ኃይሎች በርካታ መሳሪያዎችን እንዲታጠቁ ያስቻለ ሲሆን ከተማዎችን የመንግስት ኃይሎች፣ የገጠር አካባቢዎችን ደግሞ ታጣቂዎች ተቆጣጥረው ይገኛሉ እያለ መሀተታው ይቀጥላል። አሁን ላይ ኮማንዶዎችን የሚያሰለጥኑበት አቅም መፍጠራቸውንና የትጥቅ አቅማቸውን የፈጠሩት ደግሞ ከራሱ ከመንግስት ሰራዊት ስለመሆኑም ያነሳል። የፋኖ ኃይሎች ለሕልውና ነው በሚል የሚታገሉበት አላማን አስቀምጧል። ነገር ግን የመንግስት ኃይሎች ስለምን እንደሚዋጉ እንኳን አያውቁም በሚልም ሀታተው ያብራራል። አብይ አህመድ የአፍሪካ ቀንድ ያለመረጋጋት ኃይል ተብለው እየተነሱ በቀጠሉበት በዚህ ወቅት የፋኖ ኃይሎች ደግሞ ሌላ አማራጭ የቀንዱ ኃይል ሆኖ ስለመምጣታቸውም ነው የገለጸው። በእንዲህ ያለው ሁነት የቀጠለው ክልሉ ጦርነት የሚያደርሰው ጉዳት ግን እለታዊ ነው። በአማራ ክልል በፈረንጆቹ 2025 በአጠቃላይ 102 ቢሊየን ብር ለሰብአዊና ማህበራዊ አገልግሎት የሚውል ገንዘብ እንደሚያስፈልግ የክልሉ መንግስት ያሳወቀ ሲሆን በአሁኑ ወቅትም ከ2.7 ሚሊዮን በላይ ዜጎች አስቸኳይ እርዳታ ፈላጊ ስለመሆናቸው ታውቋል። በክልሉ ከሰሜኑ ጦርነት ጀምሮ 6154 ትምህርት ቤቶችን ጨምሮ ሌሎችም በርካታ ማህበራዊ ተቋማት መውደማቸውም ታውቋል። ከአራት ሚሊዮን በላይ ተማሪዎች በተከስ ሰቱ ጦርነቶች ምክንያት ከትምህርት ገበታ ውጭ ናቸው። የብልጽግናው አገዛዝ ለመጀመሪያ ጊዜ የኤርትራ ሰራዊት የኢትዮጵያ ሉዓላዊ ግዛትን መያዙን አመነ። ሻዕቢያ ተጋብዥ የገብቼ ተመስግኝ ወጥቻለሁ ቢልም የአዲስ አበባው አገዛዝ ግን የሻዕቢያ ጦር አለመውጣቱን ገልጿል። ጠቅላይ ሚኒስትር አብይ ከዚህ በፊት በሰጡት ማብራሪያም የሻዕቢያ ጦር የኢትዮጵያን ግዛት መያዙን የሚያጠና ኮሚቴ ተዋቅሯል ማለታቸው የሚዘነጋ አይሆንም። የፌዴራሉ መንግስት በአቶ ጌታቸው ረዳ የሚመራውን ጊዜያዊ መንግስትንም ሰነፍ ሲል ፈርጆታል። ህወሀትን ደግሞ ሀምሳ አንድ በመቶ ድርሻ በጊዜያዊ መንግስቱ ውስጥ እንዲኖረው ለማድረግ አንገደድም ብሏል። የሀገሪቱ ሉዓላዊ ግዛቶች በተለያዩ አቅጣጫዎች እየጋበዘ የሰጠው የብልጽግናው መንግስት በሀገር ውስጥ ለሚያካሄደው የእርስ በርስ ጦርነት የጎረቤት ሀገራትን ሰራዊት እየጠራ የራሱን ህዝብ መግደሉን መቀጠሉ የሚታወቅ ነው። ከሁለት ዓመታት በፊት የኤርትራን ጦር ከሁለት ሳምንታት በፊት ደግሞ የኬንያና የጅቡቲ የአየር ኃይልን ተጠቅመው ኢትዮጵያን እንዲገደሉ ያደረገው የብልጽግናው አገዛዝ ምዕራብ ኢትዮጵያንም ለሱዳንና ለደቡብ ሱዳን ቆርሶ መስጠቱ ይታወቃል። እነዚህ ጉዳዮችን ሰላም ነው የማያውቁ አገዛዙም፣ ለመጀመሪያ ጊዜ ግን የሻዕቢያ ጦር በኢትዮጵያ ሉዓላዊ ግዛት ውስጥ እንደሚገኝ ገልጿል። የብልጽግና አገዛዝ የቆላ ሚኒስትር የሆኑት አብርሃም በላይ ሻዕቢያ ከሰላም ስምምነቱ በኋላ ከትግራይ አብዛኛው አካባቢ እንዲወጣ ተደርጓል፣ ሆኖም ድንበር አካባቢ ያለውን ቦታ ይዟል፣ መውጣትም አለበት በማለት ለመጀመሪያ ጊዜ አምነዋል። መጀመሪያ ታቂ መጀመሪያ ሀቁ እኔም ሀገሬ ስለሆነ አካባቢ ስለሆነ ቤተሰብ ያሉበት ስለሆነ በቦርደር አካባቢ ያለውን ሁኔታ አውቀዋለሁ። ሻዕቢያ በትግራይ መሬት አለ። ትክክል ነው። ሻዕቢያ ከትግራይ መሬት ከሀገራችን ግዛት መውጣት አለበት። መቶ ፐርሰንት መውጣት አለበት። አብርሃም በላይ ስራቸውና ሹመታቸው የቆላ ሚኒስትርነት ቢሆንም ምክንያቱን ዓላማው ባልታወቀ ሁኔታ በሰጡት የትግረኛ መግለጫቸው የሻዕቢያ ሰራዊት እስከ ማዕከላዊ ትግራይ ድረስ ገብቶ እንደነበርና ከሰላም ስምምነቱ በኋላ ወደ ድንበር እንዲሄድ እንደተደረገም ገልጿል። የኔ ዘመዶችና ቤተሰቦች የሚኖሩበት አካባቢ ሻዕቢያ ተቆጣጥሯል ያሉት አብርሃም በላይ የእርሳቸውን ዘመዶችና ቤተሰቦችን ጭምር ለመግደል ና ለመድፈር በአብይ አህመድና በኦህዴድ ብልጽግና ተጋብዞ የገባው የኤርትራ ሰራዊት በጦርነት ወቅት የተፈጸመውን ጥፋት ሲያወዙ ግን አልተደመጡም። ይሁን እንጂ ኤርትራ ሰራዊት ከተቆጣጠራቸው ግዛቶች ለቆ መውጣት አለበት ብሏል። የቁላ ሚኒስትሩ ይህንን ቢሉም ጠቅላይ ሚኒስትሩ ግን ሻዕቢያ የተቆጣጠረው በአልጀርስ የተፈቀደለትን መሬት መሆን አለመሆኑን የሚያጣራ ኮሚቴ ተቋቁሟል ነበር ያሉት። ኤርትራ መንግስት ጋር ተያይዞ ተያያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል። ነጌታቸው ከእኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄደው እንዲያይ ከእኛ መከላከያና ትግራይ ካሉ ጓዶች በጋራ ሄደው እንዲያዩ፣ ከአልጀር ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ምንም እንኳን የኢትዮጵያ ሉዓላዊ ግዛት ከ80 ኪሎ ሜትር በላይ የሚሆነውን መሬት በርሳቸው ግብዣና ትዕዛዝ እንደያዘ ቢታወቅም ጠቅላይ ሚኒስትሩ ግን ስለ አልጀርስ ስምምነት ሲናገሩም ነበር። ይሁን እንጂ የአልጀርሱ ስምምነት መሬት ላይ ድንበር ያካለለም ለኢትዮጵያም ለኤርትራም ግዛት ውስጥ ወደ ኢትዮጵያ እንዲካለል የሚያደርግ የካርታ ላይ ስራ የተሰራበትና አሁንም ሻዕቢያ እንደ ዛላንበሳ ያሉ ከተሞችን ጭምር ወደ ኤርትራ ጠቅልሎ የኢሮብ ሕዝብን ኤርትራዊ መታወቂያ አድሎ ወደ ሳዋ ለወታደራዊ ስልጠና የሚወስድ ቢሆንም ጠቅላይ ሚኒስትሩ ግን በኮሚቴ ይጣራል ጠራል ብሎ አቃለሁት ነበር። አብርሃም በላይ በበኩላቸው የኤርትራ ሰራዊት በጦርነቱ ጊዜ ገብቶ ፋብሪካዎችን መጫኑን፣ ህዝብ ላይ ጭፍጨፋ መፈጸሙን አምነው ይህም የሆነው በዐቢይ ግብዣ መሆኑን ሳይገልጹና ድርጊቱን ሳይኮንኑ የሻዕቢያ ጦር ከትግራይ መውጣት አለበት ግን ብሏል። በዘንድሮ ዓመት የመስቀል በዓል ዓዲግራት ከተማ ሊከበር ጥቂት ቀናት ሲቀሩት የሻዕቢያ ጦር ዛላንበሳን ሙሉ በሙሉ እንዲቆጣጠር ያስቻለውን እድል እንዲያገኝ የብልጽግናው መንግስት ዛላንበሳ ሊያስፍሮት የነበረውን ሰራዊት ማስወጣቱና የኤርትራ ሰራዊት በወቅቱ ቦታውን ሙሉ በሙሉ መያዙን መዘገባችንም የሚታወስ ነው። በወቅቱ የክልሉ ጊዜ መንግስት ፕሬዚደንት ጌታቸው ረዳ መከላከያ ሰራዊቱ መውጣቱን አምነው ለምን እንደወጣ እንደማያውቁ መግለጻቸው አይዘነጋም። አብርሃም በላይ ግን ሰራዊቱ የወጣው ቦታውን የትግራይ ክልል እኛ እንጠብቋለን ብሎ ነው ብለው ሲናገሩ ተሰምቷል። ህዝባችን በጦርነት ስለቆየ በአካባቢው ብዙ ኃይል ሲታይ ሳይኮሎጂካሊ ሌላ መልእክት እንዳይኖረው ብለው ከዚህ ወጥቶ ኮንቴስትድ ኤሪያ በሚባል አካባቢ ቆይና አካባቢያችንና ውስጣችን እኛ ራሳችን ማኔጅ እናደርገዋለን ብለው በመጠየቃቸው መከላከያ ኃይል ከአካባቢው እንዲወጣና ኮንቴስትድ ኤሪያዎች በተባሉ እንዲቆይ ተስማምተን ባደረግነው ስራ በኋላም ተስማምተህ አድርገኸው እያለህ ቦርደር አካባቢዎች ስተው ከፍተውታል ማለት ነው። ይህ እኮ የፌዴራል መንግስቱ ኃላፊነት ነው መሆን የነበረበት፣ እዛ አካባቢ ሰራዊት የብልጽግናው ሹም የቆላ ሚኒስትሩ አብርሃም በላይ የትግራይ ተወላጅ ከመሆናቸው ውጭም የኢትዮ ኤርትራንም ሆነ የትግራይ ጸጥታና ደህንነት ጉዳይ የሚመለከት ኃላፊነት ያላቸው ስለመሆናቸው ባይገልጹም በሰጡት ማብራሪያ ግን በአቶ ጌታቸው ረዳ የሚመራውን የጊዜያዊ አስተዳደሩን ሰነፍ ብለውታል። አጥፊዎችን የማይቀጣና እርምጃ የማይወስድ ነው ሲሉም ኮንነውታል። በትግራይ የሚፈጠሩ ችግሮች መፍትሄ ማግኘት ያለባቸው በመንግስት ነው። ስርዓትና ህግ ሊያሰፍን የሚችለውም ጊዜያዊ አስተዳደሩ ነው። ይሁን እንጂ ጊዜያዊ አስተዳደሩ ሰነፍ ሆኖ ይህንን ማድረግ አልቻለም። ችግሮች እየታወቁ ማን እንደሚፈጥራቸው እየታወቁ በግልጽ መተቸት ብቻ ሳይሆን በግልጽ ተጠያቂነት ማረጋገጥ የማይቻልበት ችግር የሚፈጥሩት አካላት እነ ከሌ ናቸው፣ ህግና ስርዓት መያዝ አለባቸው ብለህ ለህዝብ ይፋ የማይደረግበት ብሎም ለራሱ ለመንግስቱ እስከ ማፍረስና መንግስት የሚለውን እንዳይፈጽም የሚያስችሉ ነገሮች እንዲታዩ ምክንያት ሆነዋል። በሰላም ስምምነቱ መሰረት የተቋቋመው የትግራይ ጊዜያዊ መንግስት በህወሓት አብላጫ ወንበር የተመሰረተ መሆኑ በተደጋጋሚ ቢገለጽም የብልጽግናው የቆላ ሚኒስትር ግን ህወሓት ይህንን የማድረግ መብት በስምምነቱ አልተሰጠውም ሲሉ ምን የተደመጡት። ያልተዋዋልክበት በፕሪቶሪያ የሌለ ሪፈር እያደረክ ሃምሳ ፕላስ ዋን የኔ ነው። አንተ ከዛ በታች ነህ። እኔ የመደብኩትን አወጣለሁ እቀይራለሁ የሚባል ነገር የለም። ተስማምተህ ነው መንግስት መመስረት የሚቻለው እንጂ ስትፈልገው የምታስቀምጠውና የምታነሰው አይነት ጉዳይ አይደለም። የብልጽግናው ፕሬዚደንት ዐቢይ አህመድ ጉዞና ጥቃትን ተከትሎ አሜሪካ ማስጠንቀቂያ ወጣች። ይህም ጠቅላይ ሚኒስትሩ ከጥቃቱ ማምለጣቸውን ያረጋገጠ ሆኗል። በሀገራቸው በከፈቱት ጦርነት በየዕለቱ ሰው እንዲገደል እያደረጉ የሚገኙት ዐቢይ ትናንት በሶማሊያ ጉዟቸው ከሶማሊያ ታዳጊዎች አንዱ ለጉዟቸው መቃናት እንደተገደለላቸው የሚታወቅ ነው። የጥይት መከላከያን አድርገው በኤርፖርት የታዩት ጠቅላይ ሚኒስትሩ ጉዞን ተከትሎ ሽብርተኛው አልሻባብም ከኤርፖርቱ ዙሪያ የከባድ መሳሪያ ጥቃቶችን ፈጽሟል። ጠቅላይ ሚኒስትሩን የያዙ አውሮፕላን መድረሱን ተከትሎ ሁለት የሞርታር ፍንዳታዎች ከኤርፖርቱ ሆቴል አቅራቢያ መድረሳቸው፣ በቪአይፒ መኪኖች መቆሚያ አካባቢ አንደኛው ማረፉን፣ ሌላኛው ጥቃት በቅርብ ርቀት ባለው የዩኤንኤችሲር ግቢ መውደቁን፣ ሌሎች ሁለት ፍንዳታዎች ደግሞ እዛው አካባቢ ካወ ጎዴ በተባለ ቦታ ላይ መሰማታቸውን የሀገሪቱ የመገናኛ ብዙሀን መዘገባቸውም ይታወሳል። የሐሰን ሼክ መሐመድ አስተዳደር ግን ከፍተኛ ቁጥጥርና ጥበቃን አድርጎ ጉብኝቱ እንዲጠናቀቅ አድርጓል። ዛሬ በኤርፖርቱ የተፈጸመውን ጥቃት የሚያረጋግጥ ማስጠንቀቂያዋን የሚፋ አድርጋለች። በኬንያ የሚገኘው የአሜሪካ ኤምባሲ ባወጣው የጉዞ ማስጠንቀቂያ በትናንትናው እለት በሞቃዲሾ በሚገኘው አደናዴ ዓለም አቀፍ አየር ማረፊያ ተደጋጋሚ ጥቃት የተፈጸመበት መሆኑን ገልጾ አሜሪካውያን በዛ አየር ማረፊያ እንዳይጎዙ አስጠንቅቋል። ሌላ ማስታወቂያ እስከሚወጣ ድረስ በሶማሊያ የሚገኘው የአሜሪካ ኤምባሲ በአየር ማረፊያው ከመጠቀም እንዲቆጠብ ማሳስቧል። የጠቅላይ ሚኒስትር አብይ አህመድ አገዛዝ የቅርብ ወዳጅ እንደሆኑ የሚነገርላቸው ዲፕሎማት ከአዲስ አበባ ወደ አስመራ ተጉዘው ኢሳያስ አፈወርቂን አነጋገሩ። ፕሬዚደንት ኢሳያስም ጦርነት እንዳይመጣ አድርጉ ማለታቸው ታውቋል። የብልጽግናው መንግስት በሀገር ውስጥ የሚያካሂዳቸው ጦርነቶች ና የሚፈጽማቸው ጅምላ ግድያዎች እንዳይነገሩበት ና አለም አቀፋዊ ትኩረትም እንዳያገኙ ለማድረግ ከሚገለገልባቸው ዲፕሎማቶች መካከል የአፍሪካ ህብረት የሰላም ጸጥታና ፖለቲካ ኮሚሽነሩ ባንኮሌ አዴ ኦባዮን አንዱ መሆናቸው ይነገራል። የኔ ዲፕሎማት የትግራይ ጦርነት ሲታወጅ ኮሚሽናቸው የተጣለበትን የማውገዝ ኃላፊነት ሳይወጡ ከመቅረት በተጨማሪም የህግ ማስከበር ዘመቻ ነው ሲሉም በአማራና ኦሮሚያ ክልሎችን በአስር ሺዎች የበላ ጦርነት ሲካሄድ አንድም አስተያየት ሰጥቶ አያውቁም። ልክ እንደ ሙሳ ፋቂ መሀማት ሁሉ የጠቅላይ ሚኒስትሩ የጦርነት አጋር እንደሆኑ የሚነገርላቸው ናይጀሪያዊ ዲፕሎማት አብይና ኢሳያስ ወደ ግጭት ሊገቡ እንደሚችሉ ዓለም አቀፍ የመገናኛ ብዙሀን በሚዘግቡበት በዚህ ወቅት ወደ አስመራ ተጉዟል። ከጥቂት ሳምንታት በፊት ሙሳ ፋቂ ማትን እንደላኩ ሲነገርላቸው የነበሩት ጠቅላይ ሚኒስትር አብይ አሁን ባንኮሌን ስለመላካቸው ቢገመትም የኤርትራው ሻዕቢያም ሆነ የኢትዮጵያው አቻው በጉዳዩ ላይ ያሉት ነገር ግን የለም። የዜና ሚኒስትሩ የማነ ገብረ መስቀል ግን ባንኮሌና ኢሳያስ ባደረጉት ውይይት ሰሞኑን በአፍሪካ ቀንድ እየታዩ ባሉ ለውጦች ዙሪያ ውይይት ማድረጋቸውን ጽፈው የኤርትራው ፕሬዝዳንት ጦርነት ለማስቀረት የአፍሪካ ሕብረት ሊሰራ ይገባል ማለታቸውን ገልጿል። ጦርነትና ቀውሶችን በመቆጣጠር ላይ ጊዜና ጉልበትን ከመዋል ይልቅ ቶች እንዳይከሰቱ ቀዳሚ ትኩረት መሆን አለበት ሲሉ ፕሬዚደንት ኢሳያስ አጽንኦት ሰጥተዋል፣ በማለትም ሚኒስትሩ ጽፏል። ይሁን እንጂ አፍሪካ ህብረትን፣ ያልታደልና አቅመብ ሲሉ ማጣጣላቸውንም ጠቁሟል። ኤርትራ ከአፍሪካ ቀንድ፣ ከአባይ ተፋሰስ፣ ከቀይ ባህርና ከባረ ሰላጤው ሰላምና ደህንነት ጋር የተሳሰሩ የልማት እቅዶችን እየሰራች ነው ሲሉ መናገራቸውንም። እንደዚሁ ስለ ሶማሊያና ሱዳን መጓየታቸውን የጠቆሙት አቶ የማነ ኢትዮጵያን የተመለከተ ነገር ስለመነጋገራቸው ግን ያሉት ነገር የለም። ዛሬ ፕሬዝደንት ዶናልድ ትራምፕና ቮልዳሚር ዜሌንስኪ በዋሽንግተን የነበራቸው ቆይታም የዓለም መነጋገሪያ ነው። በሚሊዮኖች የሚቆጠሩ ሰዎች ህይወት ላይ ቁማር እየተጫወትክ ነው ሲሉ ዜሌንስኪን ዶናልድ ትራምፕ ተናግረዋቸዋል። በዛሬው እለት የዩክሬኑ ፕሬዝደንት ቮልዳሚር ዜሌንስኪ ወደ አሜሪካ ተጉዘው ከፕሬዝደንት ትራምፕ ጋር መገናኘታቸው ይታወቃል። የተሳካ ውይይት ያደረጉ ለማለት በሚያስቸግር ሁኔታ ትራምፕና ባለስልጣኖቻቸው ዜሌንስኪን ሲገስጹና ሲሰድቡ ንግግሮቻቸውን ሲያቋርጡ ሲመክሯቸውም ታይቷል። ትራምፕ ዜሌንስኪን ከሩሲያ ሩሲያ ጋር የገባበት ጦርነት የሚቆምበት ጊዜ አሁን ነው ብለዋቸዋል። አሁን አንተ የምትወስንበት አቋም ላይ አይደለህም ሲሉም ትራምፕ እና ምክትላቸው ዜሌንስኪን ሲገስጹም ታይቷል። የገቡበት ጦርነት ያለ ቀድሞው ፕሬዚደንት ባይደንና 350 ቢሊዮን ዶላር የአሜሪካ ድጋፍ በሁለት ሳምንታት ውስጥ በሩሲያ የበላይነት ያበቃ ነበር ሲሉም ነው የነገሯቸው ትራምፕ። በሚሊዮኖች የሚቆጠር ሰዎች ህይወት ላይ ቁማር እየተጫወትክ ነው በሶስተኛው የዓለም ጦርነት ቁማር ላይ የተጫወትክ ነው ሲሉም ቮልዳሚር ዜሌንስኪን ተናግረዋቸዋል። ሁለቱ የአሜሪካ ፕሬዝደንትና ምክትላቸው የዩክሬኑን ፕሬዝደንት ሲያሸማቅቁና ሲያዋርዱ ንግግራቸውንም እንዳይቀጥሉ ሲከለክሏቸውም ታይተዋል። ፕሬዝደንት ትራምፕ ሀገር ችግር ላይ ናት አይደል ብለዋቸዋል። ደግሞም አመስጋኝ አይደለህም ያ ጥሩ ነገር እንዳልሆነ ልነግርህ እፈልጋለሁ ሲሉም ነው የገለጹት። ወይ ስምምነት ፍጠር፣ ካልሆነ እኛ ከዚህ እንወጣለን። አሁን ምንም የቀረህ የምትዛመደው ካርድ የለህም ሲሉም ተናግረዋቸዋል። ዜሌንስኪ ከትራምፕ ጋር ከነበራቸው የጋለ የቃላት ልውውጥ በኋላ አስቀድመው ዋይት ሀውስን ለቀው ወጥተዋል። ሁለቱ መሪዎች በጋራ መስጠት የነበረባቸው ጋዜጣዊ መግለጫም ተሰርዟል። ትራምፕ ከዜሌንስኪ ጋር የጋለ ንግግር ካደረጉ በኋላም በማህበራዊ ትስስር ገጻቸው ላይ ዜሌንስኪ ለሰላም ዝግጁ አይደለም፣ ለሰላም ሲዘጋጅ ተመልሶ መምጣት ይችላል የሚል ስላቅ የተቀላቀለበት ጽሁፍም አስፍሯል። በመገናኛ ብዙሃን ፊት በነጩ ቤተ መንግስት ዶናልድ ትራምፕ ዜሌንስኪን ሲያሸማቅቁ ከታዩ በኋላም ኤለ መስክን በኤክስ ገጹ ላይ ዜሌንስኪ በአሜሪካ ሕዝብ ፊት ራሱን አዋርዷል ሲል ጽፏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።